አረ ተረጋ ቆይ ተረጋጊ፣ እናቴ ማውራሽ ነገር እኔ የገረመኝ ነገር በጣም በጣም የገረመኝን ነገር እነግራቸዋለሁ ማለት ነው። እንግዲህ ትላንትና አብርሽ ማታ አይታቸዋል። ሩታን ተመለሺ፣ በጣም አምሮብሻል ምናምን፣ ሳቅሽ ስትኮሳተሪ ነብር ነው የምትመስይ ምናምን ምናምን እያለ ሙድ ይዛል። ገብቷቸዋል። አሁን ምን መሰላችሁ አብርሽ ሩታ ላይ ሙድ እያያዘባት ያለው እሱ ምርጫው አንድና አንድ ማን ነች እቺ ጋለሞቷ ሄርሜላ ነች። ገብቷቸዋል። ሄርሜላ ማለት እኔ አላቅም፣ ብቻ የሷ ነገር ትላንትና አይታችኋል ቲክቶክ ላይ እንዴት ቄጧን እያመሰች ለእሱ እናንተ እንዴት እንዳፈርኩም እኔ እን እኔ እግዚአብሔርን ምንድን ሰው ቄጧን እያመሰችለት ዙሪያ ቄጧን እያደረገችለት እሱ እያየ ደግሞ መጥቶ እንደኔ ሩታን ብሆን ኖሮ መቤቴን አላናግረውም እመቤትን አላናግረውም። እኔ ግን ቤተሰብ የሆነ ስልክ ደርሶኛል። የሄርሜላ እህት ናት ይችላል፣ የአክስት ልጅ ይችላል፣ አላውቅም። ብቻ ስልኳን ሰጥቶኛል። እግዚአብሔር ይሁንሽ በሉኝ። ደውዬ እንደው ሙልጭ አድርጌ መስደብ ነው የምፈልገው። እነሱ መስደብ ነው የምፈልገው። የእሷ ማስተካክሏ ከሆነ እንደው እ ስሙ ብቻ ማርያምን ሙልጭ አድርጌ ነው። እህቷ ነች ምናምን እየተባለ ስለ እህቷ ቢስቢያስ ቢስተካከል ተስተካከላት። እንደው እኔ አሰሩታና በጣም ምታናደኝ ማርያምን ነው የምላችሁ። ወይ ሰላም ነው እናቱ። ስልክሽን የሆነ ሰው ሰጥቶኝ ነበረ። የሆነች ልጅ ስልክሽን ሰጥታኝ የሄርሜላ ዘመድ ነች ልጅ ምናምን የአክስት ልጅ ምናምን ብላይ ነበረ። ማንም ትባል ላናግሪሽ ፈልጌ ነበር። ስለ ሄርሜላ አንዳንድ ጥያቄዎች ልጠይቅሽ። ተረጋ መስታርካቹ አይ ሄርሜላን እንግዲህ ታውቂያለሽ። ልጅቷ ምሰራውን መስራውን ስራ አይደል? እናንተ አይደለም እናንተ ቤተሰብ ከሆናችሁ ለምን ሄርሜላን እንድታርፍ ከልጅቷ ራስ እንድትወርድ አታደርጉም? ሩታ ላይ የሰውን ባሊ ዛቂጧን ወደ እዛ እያወዛወዘችበት እናንተ ለምን ትዝምታ? ቤተሰብ አይደላችሁ እንዴ? ቤተሰብ እናንተ ቤተሰቦች አይደላችሁ? እና አስር ጊዜ ቤተሰባም ሁን ማለት ነው ትልቁ የፈለገ ራሱ አይደለችም። ደግሞ ራሷ አትዳሩ አንተታ ነው የሄደችው። አይደለም እንዴ የራሷ ትዳር ነው እንጂ፣ የቀረባት ሄርሜላ ምን ትሆን? ካልፈለጋት ግዴታ አይደለም። መጀመሪያ እናንተ ቤተሰብ ከሆናችሁ ከሰት እንድትቅለም አታረጓትም። አብረሽ ካልፈለጋት እሷም ከፈለጋት እሷ ማነች እሷ ባሎች ማናስማ ሩታ ትዳሯ ናት። በቃ አስብራ መያዝ መንከባከብ ያለባት እሷ ነው። አፈንግጦ ከሄደ በኋላ ያዙ፣ ልቀቁ ማለት ምን ማለት ነው? አይደለም እኔ የምልሽ ማለት ነው። እሷ ነች መሀላችሁ የገባችሁ የጠነሰሰችውን ጠንስሳ ነው የገባችሁ እናንተ ቤተሰብ ከሆናችሁ የሰው ትዳር ሲያፈርሱ ዝም ብላችሁ ለምታያላችሁ። ቤተሰብ ያፈረሰችው እንዴ? እሷም እኮ አፍርሳለች ትዳሯን በሱ ምክንያት እንዴ? ምን ማለት ነው? አብ አብርሃም አፍሪሻላት እንዴት ዳሯል እና ማለት ነው። እንዴት ማለት ነው? ምን ማለት ነው? ሄርሜላ ለማንም በጣም በጣም ባለጌ ሴት ነች። ባለጌ ሴት ነሽ፣ ሲበዛ ማለት ነው። የሰው ትዳር የምታበላሽ ውርጋት ነሽ። ልንገርሽ፣ ፈልጓት ነው መጣው፣ ወዷት ነው መጣው። ካለብ ድረስ ግዴታ አለ። ከፈለገች አጥብቃ በስነ ስርዓት ተንከባክባ መያዝ ባለዋል። አንዴ ሄርሜላ፣ በኋላ እህቴ

አረበናት ዞርቤ ከዚህ ይጂ በናት። እኔ ሶ በና ሰው ነሽ ብዬ ነው ደወልኩልሽ። በናት ትንሽ እንኳን ትመክሪያት አለሽ ብዬ ነው ደወልኩልሽ እንጂ እንደዛ ልክ እንደሳ መሆንሽ ባቅድሩ አደውልሽም ነበር። ቢያንስ ትንሽ መክራት እንድትስተካክል እንትስተካከለና አደጋታለን ነገር መስሎኝ ነው እንጂ እንደዚህ በእንሩ አደውልሽም ነበር። አይገርምሽም እንዴ ምን ትመስላለሽ? አረበዛ በናትሽ በጣም ቻው፣ አሳዝኛለሽ አረ ምኗነት በእናታችሁ እንዴ? ከቤተሰብ ነው እንዴ እንደዚህ መሆን ቺ? አረ በስመ አብ ወልድ ሄርሜላ፣ ምን ታርጋችሁ? ጦሷን በጣም ያሳዝናል። ለማንኛውም ቤተሰብ አረ እኔ እኔ እንጃ በጣም ያሳፍራል። ለማንኛውም ቻው ቤተሰብ። እኔ እንዲያውም ትመልሳታለች ትመክራታለች ብዬ ነበር ያሰብኩት ግን ያሳዝናል። ቻው ቤተሰብ፣ ላይክ አድርጉ እሺ፣ ላይክ አድርጉ።